ከማን ጋር የተጋፈጥሽ እንደሆነ ማወቅ ያለብሽ ይመስለኛል። ምንድ ነው አንዬ? ወይዘሮ ባዮሽ በጣም አደገኛ ሴት ነች። እንድት ጎዳሽ ስለማልፈልግ ማዬ፣ በመረጃ ላሳይሽ። እነዚህ መረጃዎች አባዬ የሰጠኝ ናቸው። ይሄ የእርግብ ፎቶ ነው። ይሄ ደግሞ የወይዘሮ ባዮሽ ቀኝ እጅ ነው። ይኸው የወይዘሮ ባዮሽ ፎቶ ያውና ማዬ፣ ይሄ ነው ከማንም በላይ በብዙ ነገር የተጎዳው። እስኪ ምን ሆኖ? ይሄ ልጅ ነው ማየ፣ እኔም በሚያውቁ ልጆች መስቀልና ፎቶን ካሰረቀ በኋላ ለወይዘሮ ባዪሽ ያሰጣት? እሺ ምን ሆኖ ነው የተጎዳው? እንደነገሩኝ ከሆነ የኔ መስቀልና ፎቶ የሰረቀው ልጅ የፎቶና የመስቀሉ ምንነት ከገባው በኋላ መልሽልኝ እያለ ሲያስጨንቃት ነበር። እሺ ከዛስ? ከዛ ወይዘሮ ባዪሽ ልጁን ከተጠቀመችው በኋላ እንዳይደርሱበት ብላ አስገደለችው። ምን ይህን አዎ እማዬ እና አባዬ እንደዛ ብለው ነው የነገሩን። እባክሽንም እማዬ፣ እምቢ እንዳትዪ። ይህን መረጃ ለፖሊስ እንስጥና እናስይዛት። እንደሱማ በፍጹም አይሆንም። ለምን እማዬ? ባዪሽ ክፉ ሰው ልትሆን ትችላለች፣ ግን ደግሞ እኔ በቤተሰቤ ለመጣት ምን ያህል ርቀት ልሄድ እንደምችል ጠንቅቃ ታውቀዋለች። እና ለፖሊስ መስጠት እኮ ትልቅ በቀል ነው። እንደሱማ አይሆንም። ግን አባትሽን ሁሉ መረጃ ሊያገኝ የቻለው እንዴት ነው? አባዬን ከሚያግዙት ልጆች መካከል አንዱ አጎቱ ከውጭ የመጣው ነው። እና ቢመጣስ እንደነገሩኝ ከሆነ አሜሪካ ውስጥ የታወቀ ፖሊስና ኢንተርፖል አባል ነው። የምርሽን ነው አን አዎ፣ ማዬ መንግስትም እኛም በማናውቀው መንገድ ሲመረምር የነበረው እሱ ነው። አሁን ደግሞ ተራው የኔ ነው። ደውላ ምን አለች? እንገናኝ ሆና ማለች እንዴ? ይህም አሪፍ ነዋ። ታዲያ አግኛት አይደል? ጆሮ ያማ እንዴ? እንዴት ነው ማገኛ? እንዴት ማለት እሷ እኮ ከዚህ ሀገር የሚወጣበትን መንገድ አመቻችልኝ ያለች እና ታዲያ ምን ይሻላል? በቃ በቃ ለምን ታምጩ አሁንማ፣ ካንይ እንደመጣው እና እሷን ይዣት እንደሚሄድ እና አላገኝሽም ማለት መፍትሄ ይሆናል። ብቻ ግን ዝም እሺ ብሎ መጥፋት መፍትሄ የሚሆን አይመስለኝም። እና ታዲያ እሷን ከሀገር የማስወጣበት ገንዘብ ከየት አገኛለሁ? እኔ ግን አግኝተሀት ነው ግን ምትነግራት የተሻለ ይመስለኛል። ምን ብዬ ነው ምነግራት? በቃ ያለው እውነታ ነዋ። ትቀንዳለህ። እኔ ጋ እኮ ምንም አይነት እውነት የለም። የትኛውን እውነት ነው ለታኗ የምነግራት? እሁድ ታምት ማንነት እንገራትና ከሄደች ትሄድ። ዝም ብሎ መጥፋቱ መፍትሄ የሚሆን አይመስለኝም። አይ በፍጹም አልነግራትም። አስቧል። ከስሜ ጀምር ከአሜሪካ እንዳልመጣው ነው ምናምን ስነግራት ታዲያ ምን ችግር አለው? የሆነ ሰውን ለማፍቀድ ግዴታ ከአሜሪካ መምጣት አለበት እንዴ? ኧረ በስመ አብ አንተ በዛሬ ነው የሀና መስቀና ፎቶ እንድትመልሽ የቀረብኩች ብላል ልጅ ሰዋት። ታዲያ አንተ ሰው ከቀረባት ጀምሮ ሰው እየሆን ካለ። ቆይ እስኪ እስከ መቼ ነው እኔ እንደወንቁት እሷም እንደዛ አይ እኔ አልነግራት። አና ከሜላት ጋር አንድ ስምምነት አድርጋለች። ያም ስምምነት የነበረው ከዚህ በፊት ኖላዊ አባቷ የሰጣትን ሙሉ መረጃዎች እንዳለ ይዛ ለሜላት ሰጣት። ሜላትን ስትነግራት ይሄ ነገር በጣም ቀላል ነገር እንዳልሆነና ከዚህ በፊት ብዙ ነገሮች እንደተከሰቱበት ምን ያህል ከባድ እንደሆነ ስትነግራት ደሞ ሌላው በዚህ መሃል ላይ አንድ ሰውን ደሞተም ጭምር ፎቶውን አሳይተው ነበረ። ከዚህ በኋላ ሜላት ግን ወርቋን ለማስመለስ ምንም ነገር ማድረግ እንዳለባት ካወቀች በኋላ ከባዩሽ ጋር ትስማማለች። ባዩሽም እንደነገረቻት ከሆነ እኔ ጋር ወርቁ የለም ወርቅሽን የወሰደችው እርግብ ናት። እርግብን ደሞ እኔ የት እንኳን እንዳለች አላውቅም። ስለዚህ ወርቅሽን መልሰሽ ማግኘት የምትፈልጊ ከሆነ እኔን ማመን ይኖርብሻል አለቻት። በዚህ ምክንያት ሜላት ምንም አይነት አማራጭ እንደሌላት ስታውቅ ከባዪሽ ጋር ለመስማማት ትወስናለች። ሜላት ግን ያቀደችው ነገር ሳይኖር አይቀርምና ከሜላት ጋር ከተስማማች በኋላ ሜላት ምን ያህል እንኳን ያኔ ከጀርባዋ እንደመታቻት ብታቅም፣ ግን አሁን ስምምነት ፈጥረዋል። ይሄ ለብዙዎቹ እንግዳ ነገር ነው እንዴት እንደዚህ ሊሆን እንደቻለ ባይታወቅም ማለት ነው። ባዪሽ ግን አላመነቻት። ሜላት ይህንን ሁሉ እንዳደረግኳት ካወቀች በኋላ እንዴት ዝም ትለኛለች ብላ እንድታስብ አድርጓታል። ለምን ባሏ እንደመተዋት እያወቀች እንዴት ድጋሚ ከኔ ጋር ልትስማማ ወሰነች? ይሄ ግራም ያጋባ ነገር ነው። ሶ ምን ይደረጋል። እዚህ ጋ ባዪሽ ቀጥታ እርግብን በአካል አግኝታታለች። ስታገኛት ግን ወዲያውኑ ሙሉ ወርቁን እንድታመጣን የነገረቻት እርግብም ቢሆን በቀላሉ እንደማሰጣትና ልታካፍላት እንደነበረም ጥምር ትነግራታለች። በዚህ ሁኔታ ግን ባዪሽ አልተስማማችም። ሙሉ ወርቁን ለኔ ትሰጭኛለሽ አለ በዚያም የሚያጋጥምሽ ታቂያለሽ ብላ በስተመጨረሻም በእጇ እውነተኛ ሽጉጥ ይሁን አይታወቅም አውጥታ ደቅናባታለች። በዚህ መሀል ማን ይመጣል ብላችሁ ታስባላችሁ? ሁላችሁም እንደምታስቡት ሲከተላት የነበረው ተምቹ ከኋላዋ ደርሶ ነገሩን ሊያበርደው ወይንም ዛጋር ሊቋጨው ይችላል። አሊያም ግን ሁላችሁም እንደምታስቡት ይተኩሳሉ ወይ ትተኩሳለች ወይ ባዪሽ ብላችሁ ልታስቡ ትችላላችሁ። ያ ጭራሽ የማይፈጠር ነገር ነው። ብቻ ይሄ መሀል ላይ ግን ሀና ያደረገችው ነገር ጥሩ አይደለም ብዬ ነው የማስበው። ያንም መረጃ መስጠት አልነበረባትም። እንደዚህ በካበፊት እንደነበረችው የዋህነቷ ብትቀጥልና። ከእናቷ ጋር አዲስ የጀመረችውን ፍቅራቸውን ቢጨርሱ ባየኝ በሌላ በኩል እንግዲህ ከሁለተኛ አባቷ ሀና ከማን ጋር ነው መኖር የምትፈልጊው ተብላ ተጠይቃለች። በዚህ መሀል የመለሰችው መልስ ለሱ ትክክለኛ የሚባል መልስ ነው። ይሄንንም የሚያልኩባችሁ ከዚህ በፊት እንደነገርኩህ እኔ የእናንተ ትክክለኛ ቤተሰብ አባል በሆንም፣ ግን እስካሁን ላሳደገኝ አባቴ ኖላዊ እንደዛ መከራውን የበላው እሱ ስለሆነ በዚህ ሰዓት ቤተሰቦችን አገኘው ብዬ ልከደው አልፈልግም። ስለዚህ በዚህ ምክንያት እንኳን እሱን ማስቀየም ስለማልፈልግ አሁን በፊት ወደ ነበረው ህይወት የመመለስ እፈልጋለሁ። እንደውም እስካሁን የቆየሁት እናቴ ሜላት እስክትረጋጋ ነው ብላ ነበር የተናገረችው። በዚህ መሀል ይሄንን ከሰማ በኋላ በነገሩ ተስማምቶ ሳያነሳባት ነበር የወጣው። ሌላው እርግብ በምትቀመጥበት ቤት ውስጥ በጓደኛዋ እየተጠረጠረች መጥታለች። ጓደኛው አምጥቶን ብትሆን እንዴት ወደ ውጪ የመውጣት ሐሳብ ከመሬት ተነስታ ልታስብ እንደቻለች ግራ ገብቷታል። እኔ ጋር እየኖርሽ ምንም አይነት ሚስጥር መደበቅ ከእኔ አልፈልግም። ስለዚህ የደበቅሽው ሚስጥር አሁን ትነግርኛለች ብላ ለመስማት ትጠብቃታለች። እርግብ በዚህ መሀል ግን የፈጠረችውም ነገር ቢኖር ትክክለኛ ሙሉን የነገረቻት ነገር የለም። በዛ መሀል በጊዜው እንደምትነግራትና ወዲያውኑ መፍትሄ እንደሚያገኙበት ተስማምታ ትወጣለች። አሁንም ቢሆን እርግብ ወደ ውጭ መውጣት ሐሳቧን አልተወችም። ለዛ ነው ተምቹን በአስር ጊዜ እየጨቀጨቀችው ያለው። ተምቹ ግን በነገሩ ተስፋ ቆርጦ እንዴት ጥላኝ የምትሄድ ልጅ አበረታትቼ ገንዘብ ልፈልግላት እችላለሁ ብሎ ነገሯ እናዶት። እንደውም ድጋሚ እሷን ማግኘት እንደማይፈልግ ተናግሯል። በዚህ መሃል ተምቹ ይሄንንም ቢላትም፣ እሷ ግን ተስፋ ሳትቆርጥ እሱን ለማናገር እየሞከረች ያለችበት ሰዓት ነው። ባዪሽ በሌላ በኩል ከሚላት ጋር ከተለያየች በኋላ ለሷ አንድ ድግስ እንደደገሰችላት ተናግራለች በዚህ መሃል ነገሩን ለመስማማት ከወሰነችበት ጀ ሰዓት አንስቶ ለኔ ያላት ነገር ትክክለኛ አመለካከት አይደለም ብላ ነው የምታስበው ያ ማለት አሁንም ቢሆን ባዩሽ ሜላትን ትጠረጥራታለች። የሆነ ነገር እንደምትጎዳትና ያለ ምክንያት ይሄን ሁሉ ነገር እንዳደረኳት ካወቀች በኋላ እንስማማ ብላ ከኔ ጋር ውሳኔ አታቀርብም ለምን ፖሊስ እንዲገባበት አልፈለገችም ነገሩን ይሄም ከባዱ ምክንያት ነው